በገቢረ ተአምራቱ የስጋን ደዌ ይፈውሷል፣ በትምህርቱ ደግሞ የልቡናችንን ጉዳት ነው የፈወሰው። ክርስቶስ ያስተማረውን ትምህርት ጠዋት ማታ የሚመለከት የሚያነብሰው የህይወቱ መሰረትነት የሚቆመ እዚህ ላይ ነው ማለት። ቅዳሴ ላይ አሁን ከተማ ላይ እየቀረም ነው ቅዱስ ወንጌል ከተነበበ በኋላ ምዕመናን ጥቂት ደቂቃ ቁጭ ብለው ቃሉ ይተረጉማል። ኢየሱስ ክርስቶስን ለማወቅ በዚህ ምድር ላይ በሶስት ዓመት የተመላለሰውን ትምህርት በህይወታችን እንደውም ቢያንስ አንድ ጊዜ ማንበብ አለበት። ይህን የክርስቶስ ቃል የመተርጎሚያ ዋነኛ ቦታ ይሄ ቅዳሴ ነው። የእግዚአብሔር ቃል የኢየሱስ ክርስቶስን ቅዱስ ወንጌል ስናነብ ልክ እንደ መስታወት ነው። ህይወታችንን ቆመ እንደምንመለከትበት መስታወት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታችን መሬታችን ኢየሱስ ክርስቶስ በመዋለ ስጋዌ ሶስት ዓመት በዚህ ምድር ላይ ተመላልሶ ሲያስተምር ይሰሙት የነበሩት ሰዎች እንግዳ በሆነ ትምህርት ተይዘው ነበር። ይሄ እንግዳ የሆነ ትምህርት አስቀድሞ በነቢያት በአበው እንዲሁም ደግሞ በዘመናቸው በነበሩት ፈሪሳውያን መምህራኖቻቸው ዘንድ ከሚሰሙት የተለየ ትምህርት ነበረ። በዚህ በማቴዎስ ወንጌል ምዕራፍ ሰባት መጨረሻ ላይ ሲያደንቁ እንሰማለን። እጅግ በሚያስደንቅ ሁኔታ እንደተማሩና ለቃሉ እንግዳ በመሆናቸው እንዴት በስልጣን አስተማረን ብለው ሲገረሙ እናገኛቸዋለን የሚሰሙት ማነጻጸር አለብን ኢየሱስ ክርስቶስ ያስተማረውን ትምህርት ለማወቅ አስቀድሞ ከነበሩት በምን ይለይ እንደነበረ ነቢያቱ ስለ እግዚአብሔር መጥተው ለህዝቡ ሲነግሯቸው እግዚአብሔር እንደዚህ ይላል እግዚአብሔር እንደዚህ ይላል እያሉ ቃለ እግዚአብሔር የሚያመጡ አፈ እግዚአብሔር ሆነው ነበረ ኢየሱስ ክርስቶስ ከቃለ ነቢያት በተለየ መልኩ እኔ እላለሁ እያለን ያስተማራቸው በስልጣን ነው ይሄን ቃል የሰጠው እንደ ህግ ሰሪዎች ሊቀ ነቢያት ሙሴ ህግን እንደሰራላቸው አይደለም፣ ክርስቶስ ሲናገር የነበረው ክርስቶስ ሲናገር ህግን እንደሚሰራ አማናዊ ህግ ሰሪ ሰሪያ ህግ ሆኖ ነበር ሲናገር የነበረው። ስለዚህ ይህም ለሰሚዎቹ እንግዳ ነበረ። በሶስተኝነት ደግሞ መምህራኖቻቸው አስቀድመው ይተረጉሙ የነበሩትን ህግጋት እየጠቀሱ ታዋቂ ታዋቂ የራባይ መምህራኖችን እየጠቀሱ እንደሚያስተምሩት አልነበረም ክርስቶስ የሚያስተምረው። እሱ በስልጣን እኔ እላለሁ እያለ ነበር የሚያስተምረው። ይሄ በሰዓቱና በዘመኑ ይሰሙት የነበሩትን ሰዎች እጅግ እንግዳ ሆኖ ነበር የተሰማቸው። በስልጣን መናገሩ በቅዱስ ወንጌልም ተመዝግቦ ይገኛል። ይሄ ስልጣን ለቃሉ ምስክር እራሱ ኢየሱስ ክርስቶስ መሆኑን ማሳያ ነው። ስለዚህ ሲያስተምር፣ ሲናገር እውነት እውነት እላችኋለሁ እያለ ነው ይሄን ቃል የሰጠው። እውነት እውነት እላችኋለሁ ማለቱ ለቃሉ ማስረገጫ እራሱ መሆኑን ማሳያ ነው። ይቺ በወንጌል የምናነባት የክርስቶስ ትምህርት አንዱ በሶስት አመት ውስጥ ክርስቶስ ከሰራቸው ነገሮች በአብይነት የተመዘገበልን ነው። ለቃሉ ምስክር እሱ ነው ስንል በቅዱስ ወንጌል ላይ ለተቀመጠው ቃል ምስክር ሆነው መንፈስ ቅዱስም አብም እንዲሁም የእመቤታችን ቅድስት ድንግል ማርያም ምስክር ሆነው እንመለከታቸዋለን። አብ በጥምቀት እንዲሁም በደብረ ታቦር የምወደው የምወልደው ልጅ ይህ ነው እርሱን ስሙት ብሎ ለቃሉ ምስክር ሆኗል። የእሱ ምስክርነት ብቻ አልበቃም፣ መንፈስ ቅዱስ በእለተ ጳራቅጦስ ከወረደ በኋላ የመንፈስ ቅዱስ ግብር ዋና ስራ ሆኖ በቅዱስ ወንጌል የተነገረን ክርስቶስ የሰጠውን ቃል ስለ ክርስቶስ መተርጎም ማስረዳት መመስከር ነው እንዲሁም ደግሞ ድንግል ማርያምን በመጀመሪያው ተአምር በቃና ዘገሊላ ተመሳሳይ ቃል ስትናገር እንሰማለን እርሱን ስሙት የሚል ስለዚህ ለቃሉ ምስክር በቅዱስ ወንጌል ላይ እዛው እናገኛለን ለዚህ በመቅደም ወንጌል አንድምታ ላይ ስርዓተ ወንጌልን ሲናገር መሰረት በሚለው ምንባብ ላይ ለቅዱስ ወንጌል መሰረቱ እግዚአብሔር ነው ይላል። ለዚህ ትምህርት መሰረቱ እግዚአብሔር ነው። ይህን ትምህርት የክርስቶስን ቃል ስንሰማ የምንሰማው እንዴት መሆን እንዳለበት በዚህ በተራራው ስብከት መጨረሻ ላይ ተመዝግቦ እናገኛለን። ቃሉን የሚሰማው ሰው እንዴት ሆኖ መስማት አለበት? የክርስቶስን ትምህርት እንዴት ነው መስማት ያለብን የሚለውን ሲናገር በቤት ተመስሎ ነው የተነገረን። በዚህ ቃል ላይ ህይወቱን የመሰረተ ሰው አለት ላይ እንደሚመሰረተው ሆኖ ነው የተነገረው። እቺ አለት ራሱ ክርስቶስ ነው። ቃሉን በቤታችን ቤት የተባለች ህይወታችንን በዚህ ቃል ላይ ከመሰረትን ህይወታችንን በዚህ ቃል ላይ በመመስረቱ ንፋሳት ቢነፍሱ ዝናብ ቢዘንብ የማይነቀነቅ መሰረት ላይ መቆሙን ራሱ ቅዱስ ወንጌል በክርስቶስ ቃል ይነግረናል። ምን ማለት ነው ይሄ? ቃሉ ለህይወታችን መሰረት ነው። ማንኛውም በህይወታችን አለን የምንለው ምግባርና የህይወታችን ክፍል ከዚህ ቃል መሰረትነት ነው የሚነሳው፣ ከቅዱስ ወንጌል መሰረትነት ነው የሚነሳው። አስቀድመን በብሉይ የምናየው ህግ በሐዲስ ኪዳን ከምናየው ህግ በፍጹም የተለየ ነው። ህግ ይባላል ቅዱስ ወንጌል የሚመራ ስለሆነ ነው። ወንጌል መንገድ ናት። ይሄ ትምህርት መንገድ ሆኖ ነው ክርስቶስ የሰጠን። በዚህ ህግና በዚህ መንገድ ላይ የሚመላለስ ሰው ወደ ህይወት፣ ወደ መንግስተ ሰማያት የሚሄድ ሰው ነው የሚመላለስ ሰው ነው። አስቀድሞ በኦሪት እንደነበረው ሸክም የተሰጠ ህግ አይደለም። ይሄ ህግ ፍቅርን መሰረት ያደረገ ስርዓት ህግ ነው። ይሄ በወንጌል የምንመለከተው ክርስቶስ ከመሰረተው በኋላም ይሄን ህግ በማቴዎስ ወንጌል ምዕራፍ 11 ላይ ሸክማችሁ የቀለለ ብሎ ይጠራናል፣ የከበዳችሁ ሰዎች ወደ እኔ ነው። እቺ ቀሊል ህግ ሆና ተሰጥታናለች። ወንጌልን እንደ ህግ፣ እንደ አዲስ ህግ ስንቀበለው የቅዱስ ወንጌል ህግጋት ብንቆጥራቸው ወደ 40 ይሆናሉ። በቅዱስ በማቴዎስ ወንጌል ላይ ሁሉም ተመዝግበዋል፣ በአራቱም ወንጌላት ተመዝግበዋል። አርጉ አታርጉ የተባሉት ኢየሱስ ክርስቶስ ለኛ የልቦናችንን ህመም የሚያክም ትምህርት እንደሰጠን ነው ምንመለከተው በገቢረ ተአምራቱ የስጋን ደዌ ይፈውሷል በትምህርቱ ደግሞ የልቡናችንን ጉዳት ነው የፈወሰው ህክምና ነው የሰጠው በዚህ ትምህርት ህሊናችንን የሚያነጻውን ቅዱስ ቃል ሰጥቶናል አሁን ሰው በመሆኑ የሰጠን ትልቁ ትምህርት ይሄን በዚህ በቅዱስ ወንጌል ቅድም በጠቀስኩት በማቴዎስ ወንጌል ምዕራፍ ሰባት ማጠናቀቂያ ላይ እንደ ጌትነቱ የርኅራኄን ትምህርት ወደኛ መጥቶ መስጠቱን ነው የምንመለከተው ይለናል መተርጉማን ምን ማለት ነው እንደሱ ታላቅነት እንደ ጌትነቱ ትልቅነት ያለ አይደለም። በርህራሄ ጌትነቱ አስገድደው ወደኛ ቅርብ ሆኖ መቶ ሰጥቶናል። ስለዚህ እንዴት ወደ ርህራሄ ይህን ትምህርት ሰጠን ሲባል የክርስቶስ ትምህርት በሶስት ዓመት የተሰጠው የሶስት ዓመት ትምህርቱን ሐዋርያት አስታውሰው በራቶን የመዘገቡትን አብዛኛው ትምህርት የሚበዛው የምሳሌ ትምህርት ነው። የምሳሌ ትምህርት ለምን በዛ ከ80% በላይ ይላሉ የመጽሐፍ ቅዱስ አጥኞች። የክርስቶስ የተናገረው የምሳሌ ትምህርት ነው። ለምንድን ነው የምሳሌ ትምህርት የበዛው? ትምህርቱ ለምን በምሳሌ ትምህርት የታጨቃ ሆነ? ይሄ ትልቅ ጥያቄ ነው። ለመረዳት በርህራሄ ወደኛ ስለቀረበ ነው። ቤትነቱ ያስገደደችው ርህራሄ ነው። ይሄ የኛ ልቡና የሚረዳውን የኛ ልቡና የቀረበውን በምሳሌ ወደኛ የተጠጋውን መጥቶ ማስረዳቱና ማስተማሩን ማሳያ ነው። እቺ ቃል ወደኛ ስትመጣ የእግዚአብሔር ቃል የመጣችበት መንገድ የርህራሄ መንገድ ነው። አሁንም እኛ በቅድስት ቤተክርስቲያን አገልግሎት ለሰው ልቡና የቀረበውንና ለሰው ለመረዳት በጣም ቀላል ሊሆን በሚችል መንገድ በርህራሄ መውረድ አለብን። ጌትነት እንዳለ ሆኖ ክርስቶስ በርህራሄ ማስተማሩ የምሳሌ ትምህርቱ የሚነግረን ይሄንን ነው። በትምህርቱ ትምህርትም ተግሳጽንም እኩል ክርስቶስ ሰጥቷል። ትምህርትም ተግሳጽን ነው የመጣው። በትምህርቱ እማያቁትን የልቦናቸውን አላዋቂነት ቢሽርም በህይወታቸው የነበረውን ጉድለት ደግሞ በተክሳጽ አስተካክሏል። ሁለቱ አብሮ የሚሄድ ነገር ነው፣ የሚለያየ አይደለም። ትምህርቱን ከተክሳጹ ልነጥለው አንችልም፣ ተክሳጹ ከትምህርቱ ልነጥለው አንችልም። ሁለቱ በአንድ ላይ ነው የሚመጣው። በትምህርቱ ኢየሱስ ክርስቶስ በልቦናቸው የነበረውን ጉድለት አክሟል እና በትምህርቱ የሆነው ነገር ይሄ ነው። በክርስቶስ የምሳሌ ትምህርትም የምንረዳው ይሄን ነው። ወደ ልቦናቸው ቀርቦ በምሳሌ በማስተማሩ ለነሱ ቅርብ በሆነ ይረዱት በሚችሉት መንገድ መቅረቡን ነው ስለዚህ ይሄን ከተረዱና ካወቁ የህይወታቸው መሰረትነት በዚህ ቃል ላይ ሊመሰረት ይገባል። በቤት የተመሰለው የቃሉ መመስረት ለዛ ነው። ቤቱን በዚህ ቃል ላይ የሚሰራ ሰው ምን ይመስላል? ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ሁለተኛ ምዕራፍ ላይ ይሄን ይነግረናል። ሕያዋን ድንጋዮች ሆነን የምንሰራው በቃሉ አለትነት ላይ ነው። የቃሉ አለትነት ኢየሱስ ክርስቶስ ነው፣ የሰጠን ትምህርት ነው። ህይወታችን በእግዚአብሔር ቃል ላይ በኢየሱስ ክርስቶስ ቃል ላይ የሚመሰረት ከሆነ ንፋሳት ነፈሱ ዝናባት ዘነቡ የምንቀነቅ ንሆን የህይወት ውዥንብር እኛን የሚወስደን አይሆንም። በአለት ላይ ጽኑ በሆነ አለት ላይ የሚቆም ስለሆነ አዘውትረን ቃለ እግዚአብሔር የምንመለከት ከሆነ የወንጌል ስርዓቷ ጠዋት ማታ እሷን የምንመለከት ነው ይሉናል። አሞኒ ሳቢዎስ መቅደም ወንጌል አንድምታ ላይ ክርስቶስ ያስተማረውን ትምህርት ጠዋት ማታ የሚመለከት የሚያነብሰው የህይወቱ መሰረትነት የሚቆመው እዚህ ላይ ነው ማለት ነው። የሚነቀነቅ መሰረት አይደለም፣ ጽኑ መሰረት ነው። ህይወቱ በጥቂት ረብሻዎች የሚረበሽ አይደለም። በጥቂት የህይወት መዋዠቆች የሚጠፋ አይደለም። አለቱ ጽኑ አለት ነው የክርስቶስ ቃል። ስለዚህ እዚህ ቃል ላይ ነው ህይወቱን የሚመሰርተው። ሰምቶ የሚፈጽም ግን መሆን አለበት። እነዚህ ሁለት ነገሮች ተያያዥ ናቸው። ልነጥላቸው አንችልም። የመጀመሪያው መስማት ነው። አሁን በአሁን ዘመን መስማትና መረዳት ሁለት የተለያዩ ነገሮች ሆነዋል። መስማትና መረዳት የተለያዩ ነገሮች አሉ። በቅዱስ መጽሐፍ ላይ ይህን ቃል ሰማ ከተባለ ያን ቃል አልገባውም ማለት አለም ያን ቃል ተረድቶታል ማለት ነው። አሁን ከህሊናችን መረበሽ ከልቦናችን በብዙ ነገሮች መያዝ አንፃር ቃሉን መስማት ከቃሉ መረዳት የተለያየ ነገር ሊመስለን ይችላል። ህሊናችን ብዙ ቦታ ስላለ ልንሰማ እንችላለን፣ ግን ላልንረዳ እንችላለን። እንደዛ መሆን የለበትም። የምንሰማውን ነገር ለመረዳት ወደ ልቦናችን ቀርቦ እንድናውቀው በእጅጉ መትጋት ያስፈልጋል። ለብዙ የህይወት ውድቀት መሰረቱ የሚባለው ይሄ አላዋቂነት ነው። እንሰማዋለን፣ ግን አንረዳው። ይሄ ሁለቱ ነገር መታከም አለበት። ቃሉን መስማትና መረዳት መለያየት የለባቸውም። የሚሰማ ሰው የሚረዳ መሆን አለበት። ስለዚህ መስማት ሲል ቃሉን ዘወትር መስማት አለብን። ለወንጌል ለቃለ እግዚአብሔር ለቃለ ክርስቶስ መሰረቱ ጠዋት ማታ እሷን መስማታችን ነው። መስማት ብቻ ደግሞ አይደለም የሚሰራ የሚላል ቃሉን ሰምቶ ብቻ እንደ መረጃ የሚይዘው አይደለም የሚሰራው ነው። ይህን ቃል የሚድንበት እንግዲህ ቃሉን ለማድነቅ በቃሉ እጅግ በጣም ለመገረም ልንሰማው እንችላለን። እኛ ለቃሉ አስተያየት ለመስጠት ልንሰማ እንችላለን ቃሉን ሰምተ ነው ለመፈጸም ግን ስንሰማው፣ አሰማማችንም የተለየ ይሆናል። የምንሰማው ለህይወት ይሆናል። የምንሰማው ለድህነት ይሆናል። የምንሰማው ከእግዚአብሔር ጋር አንድ ለመሆንና ኢየሱስ ክርስቶስን ቀርበን ጌታዬና አምላኬ ብለን ለማወቅ ይሆናል። ይሄ ከቃሉ ጋር ያለን ግንኙነት አዲስ ግንኙነት ነው። አሁን በክርስቶስ ስንመለከት አስቀድመን እንደሰማናቸው ቃለ ነቢያትና ቃለ አበው አደለም። አሁን የምንሰማው አሁን ራሱ ሰሪያ ህገሆኖ መጥቶ ነው እየነገረን ያለው እውነት እላችኋለሁ ብሎ ለቃሉ ማስረገጫ እሱ አስረግጦ እየሰጠን እየተቀበልን ያለ ነው። ስለዚህ የምንሰማበት መንገድና የምንቀበልበት መንገድ ቃሉን በእጅጉ የተለየ ነው። በዚህ በስርዓተ ቅዳሴያችን ላይ ቃሉን ቁማችሁ አድምጡ። በአትኩሮት ነው ቆመን የምናዳምጠው። ቃሉ ሲነበብ ሰዎች የራሳቸውን መጽሐፍ ገልጠው አይነቡ፣ ቆመው ነው የሚሰሙት፣ በአንድነት በህብረት ሆነው እና አትኩሮታቸው ወደዛ ቃል ነው የሚሆነው። ቃሉን እንድንሰማው በአጽንኦት ዲያቆኑ ያዛል ይሄ የሆነበት ዋነኛ ምክንያት ቃሉን ለህይወት ስለምንሰማ ነው። ከዛ ደግሞ ካህኑ በሚጸልየው ጸሎት ሰምተን እንድንሰራ አድርገን። ይሄ ሁለተኛው የምንመለከተው ነገር ነው። ቃሉን በጣም በአትኩሮት ከሰማነ በኋላ እንድንተገብረው ማድረግ አለብን። ኢየሱስ ክርስቶስን ለማወቅ በዚህ ምድር ላይ በሶስት ዓመት የተመላለሰውን ትምህርት በህይወታችን እንደው ቢያንስ አንድ ጊዜ ማንበብ አለብን። ቅዱስ ወንጌልን አንድ ልናነበው ይገባል፣ አንድ ልንወጣው ይገባል። ክርስቶስን አውቀዋለሁ፣ ክርስቶስን እወደዋለሁ ከክርስቶስ ጋር ነው ምኖር የሚል ሰው ወንጌልን እንደው በትንሹ አንድ ጊዜ ማንበብ አለበት። እንደው በትንሹ ይሄ ካልሆነ ደግሞ፣ ከጎበዘ ደግሞ፣ ከበረታ ደግሞ፣ ከጸና ደግሞ ዘወትር ማንበብ አለበት። አንብቦም ደግሞ አያበቃም። አባቶች እንዴት እንደተረዱት በጣም በብዙ ማብራሪያ የተዘጋጃለ የሁለት ሺህ ዓመት ትውፊት አለ ሲወርድ ሲዋረድ የመጣ ይህን ደግሞ አንብቦ መረዳት አለበት ማወቅ አለበት። ቃሉ በምልአት ነው በቤተክርስቲያን ውስጥ የሚገኘው በዚህ በማቴዎስ በዮሐንስ ወንጌል ምዕራፍ 6 ተአምር ላይ ኢየሱስ ክርስቶስ ምግቡን ካበዛ በኋላ አብዝቶ የተረፈውን ሐዋርያቱ ሲሰበሰቧቸው 12 መሶ ሙሉ ለሐዋርያቱ ተርፏል። አሁን ይሄ 12 ሐዋርያት በምላት ይሄን ቃል እንደተቀበሉና ለቤተክርስቲያን እንደሰጧት ምሳሌ ነው ማለት በቤተክርስቲያን የጎደለ የክርስቶስ ቃል የለም። በሕይወት የምንኖረው ቃል በሰዓታቱ፣ በመሐሌቱ፣ በቅዳሴው፣ በሁሉም፣ በክርስቲያን ሕይወታችንም በቅዱሳን ሕይወትም የምንሰማው ይሄን ቃል ይህን ቃል ዘውትር ስንሰማው እንድንረዳው እንድናውቀው የበለጠ በጥልቀት እንድናውቀው ወደሱ እንድንቀርብ ከዛስ በኋላ ደግሞ እንድንኖረው ማድረግ አለብን ክርስቶስን ማወቅ የምንችለው በዚህ አይነት መንገድ ነው በዚህ ምድር ላይ በመዋለ ሥጋዌው ሲመላለስ አንዱ ያደረገው ነገር ትምህርት መሆኑ ለዚህ ነው ህሊናችን የሚታከመው ህሊናችን ወደ ጤናማ አስተሳሰብ የሚመጣው በቃለ እግዚአብሔር ነው በዓለም ላይ የምንሰማው እጅግ በጣም ብዙ የከፋ ነገር አለ ዘወትር ስናድግን አሁንም በመኖር አስከፊ ነገሮችን ልንሰማቸው የማይገቡ ነገሮችን ስንሰማ ነው የምንኖረው። በምን ይጠራል? ህሊናችን በማያቆም በሚፈስ የእግዚአብሔር ቃል። አሁን አንድ ብርጭቆ አምጥቼ፣ ቆሻሻ ያለበት ብርጭቆ ንጹህ ውሃ ዝም ብዬ ባፈስበት፣ ከመፍሰሱ ከመሙላት የተነሳ ቆሻሻው ወጥቶ ያልቃል። ልክ እንደዛ እንደማለት ነው። ልቦናችን በውስጡ ያስገባውን መጥፎ ነገር እንዲያጠራ፣ እንዲያነጻ፣ ንጹህ እንዲሆን በማያቆም የእግዚአብሔር ቃል የክርስቶስን ቃል ልንመግበው ልናፈስበት ይገባል። ይታጠባል፣ ይነጻል። የህይወት ቃል ንጹህ ያደርጋል የእኛን ህይወት። አለበለዚያ ህይወታችን መንጻት አይችልም። የእግዚአብሔር ቃል የኢየሱስ ክርስቶስን ቅዱስ ወንጌል ስናነብ ልክ እንደ መስታወት ነው፣ ህይወታችንን ቆመ እንደምንመለከትበት መስታወት ነው። ህይወቴን የማስተካክለው የገባውን ቆሻሻ ምን እንደሆነ ማወቅ የምችለው ንጹህ ከሆነው ከእግዚአብሔር ቃል ስሰማና ሳውቅ ስረዳ ነው። ስለዚህ እግዚአብሔርን ማወቅ የምንችለው ኢየሱስ ክርስቶስን ማወቅ የምንችለው ተጠግተን እሱን ያስተማረውን ስንሰማ ነው። ከመምህራን እንሰማለን፣ ከቅዱሳት መጽሐፍት እንሰማለን። ሁላችንም በቤታችን ያለ ቅዱስ ወንጌል አለ ወይ? አንድ ቁም ሳጥን ውስጥ ሊሆን ይችላል፣ ወይ የሆኑ መጽሐፍት መደርደሪያ ውስጥ ተሰቅሎ ሊሆን ይችላል። አውርደን ወደኛ ልናቀርበው የሚገባ አምላካችን ነው። እሱ የአምላካችን ቃል ነው። በዛ ቃል ነው ኢየሱስ ክርስቶስን የምናውቀው። ይሄ ቃል በቅዱስ መጽሐፍ የተገለጸበትን መንገድ ልጥቀስናል አጠቃል ይሄ ቃል ሰምቶ በህሊናችን እንደማይቀር አባቶች ሲናገሩ ቃሉን ጸንሰን የምንወልደው ያደርጉናል። ምን ማለት ነው? ቃሉን ሰምተ ነው በህሊናችን ብቻ የሚቀር አይደለም የምንወልደው ነን በጸጋ ስለዚህ ድንግል ማርያምን እንመስላታለን እርሱን ስሙት ያለችን ስለዚህ አርያ የምናደርገው እሷ እሷ በጸጋ በስጋ ክርስቶስን ወልደዋለች እሷን በሚመስል ውልደት ልንወልዱ አንችልም ክርስቶስን እኛ ምንድነው ማድረግ የምንችለው ይችላል ከሷ አርያ ወስደን በጸጋ ክርስቶስን መውለድ እንችላለን ይህን ቃሉን ሰምተን የምንፈጽም ከሆነ ሰዎች በእኛ ህይወት ውስጥ የሚያዩት ክርስቶስን ይሆናል ስለዚህ ቀርበን የምናውቀው። በእኛ ህይወት ውስጥ የሚያውቁት ክርስቶስ ከሌለ በሰው ህይወት ውስጥ እኛን ሲቀርቡን የሚያውቁት ክርስቶስ ይሆናል። አሁን በዓለም ላይ ክርስቶስን የሚመስል በምን እናያለን ስንል በክርስቲያኖች ህይወት ነው የምናየው። ይሄ ብቸኛ መሆን የሚችለው ቃሉን ሰምተን መፈጸም ስንችልም። ለዛ ነው ቃሉን ሰምቶ የሚፈጽመው በዚህ አለት ላይ የቆመ ህያው ድንጋይ ይሆናል ያለው። ሐዋርያው ቅዱስ ጴጥሮስ ህያው ድንጋዮች ነን። ህያው ድንጋይ የምንሆነው አለቱ ክርስቶስን ስለምንመስል ነው። ክርስቶስን መምሰል የምንችለው በዚህ ትምህርትና በዚህ ትምህርት ብቻ ነው። ንጹህ በሆነ ቃለ ወንጌል ቃለ ወንጌሉ ንጹህ ካልሆነ እኛን ወደ ተሳሳተ ምግባርና ሃይማኖት ይወስደናል። ምግባሩ ንጹህ የሆነ ሰው፣ በምግባሩ ምስጉን የሆነ ሰው ምግባሩ ወደ ቅዱስ ወንጌል የማያመራው ከሆነ ምንም ሊጠቅሙ አይችልም፣ ምንም ሊረቡ አይችልም። ማንኛውም አለን የምንለው ምግባር መሰረቱ የቅዱስ ወንጌል ህግ መሆን አለበት። ይሄ ክርስቶስ ያስተማረው። ስለዚህ ይህን ዜና ቤተክርስቲያን በየቀኑ ታሰማዋለች። ቅዱስ ወንጌል ዜና ቁማቸው አድምጦ የክርስቶስን ዜና ይባላል የክርስቶስ ትምህርት ዜና መባሉ ተአምራቱን ትምህርቱን በየዕለቱ እንደ አዲስ ስለምንሰማ ነው። እንደ ዜና ነው የምንሰማው። በየቀኑ የሚሰማ ዜና አለ። ይሄ ዜና ድጋሜ ድጋሜ በየዕለቱ እየሰማ ነው የምንወልደው። መወለድ ግዘፍ መንሳት ነው፣ በአካል መገኘት ስጋ መንሳት ነው። ይሄ መወለድ ልክ በሕፃን እንደምናስበው እኛ በቃል እግዚአብሔር ልናስበው ይገባል። ሁልጊዜ ቃል እግዚአብሔር እንሰማለን፣ ሁልጊዜ መጻሕፍትን እናነባለን፣ ሁልጊዜ መምህራን እንሰማለን። ሁልጊዜ በቅዳሴ ቃሉ ሲተረጎም እንሰማለን። የዚህ ክርስቶስ ያስተማረው የቅዱስ ወንጌል ዋና የሚተረጎምበት ቦታ የቅዳሴ ቦታ ነው። እንደምታውቁት ቅዳሴ ላይ ብዙ ጊዜ አሁን ከተማ ላይ እየቀረብ ነው፣ ቅዱስ ወንጌል ከተነበበ በኋላ ምናምን ጥቂት ደቂቃ ቁጭ ብለው ቃሉ ይተረጎማል። ቃሉ ከዚህ ከተነበቡት ከአወራው ቅዱስ ጳውሎስ ምንባብ ከመዝሙረ ዳዊቱ እና ከሐዋርያት ስራ ጋር በአንድነት ተደርጎ ተናቦ የዕለቱ መልእክት በዕለቱ መምህር ይሰጣል፣ ወይም በአስተዳዳሪ ጳጳስ ካለ በጳጳስ ባለው ትልቅ መምህር ይሰጣል። ይሄ የሆነበት ዋነኛ ምክንያት ምንድን ነው? ቃሉ የሚሰበክበት ዋነኛ ቦታ ቅዳሴው ስለሆነ ነው። ቃሉ የሚሰዋ ቃል ነው፣ በራሱ ይሄ ቃል ይሰዋል። ክርስቶስ የሰጠን ቃል እንደ ንጹሕ መስዋዕት የምናቀርበው ነው። ስለዚህ ምእመናን ቁጭ ብለው ተረጋግተው ይሄ ቃል ሲተረጉም ለህይወታቸው ይሰማሉ። ቅዳሴን ይህን የክርስቶስ ቃል የመተርጉሚያ ዋነኛ ቦታ ይሄ ቅዳሴ ነው እና ይሄ ሊተርጂካል ሰርመን ይባላል። የቅዳሴው ስብከት እጅግ በጣም አስፈላጊ ነገር ነው። ምእመናን የተነበበው ወንጌል ምንድን ነው የሚለውን እንዲያውቁ የሚያደረጋቸው ነው። በጣም አስፈላጊ ነው። አንብበው ለህሊናቸው እንዲጠይቁ ማድረግ የለባቸው። ይሄ ቃል ምን ይሆን ብለው እንዲገምቱ መደረግ የለበት። ተረጋግተው ቁጭ ብለው ይህን ወንጌል ሲተረጉም መስማት አለባቸው። ለዛ ነው የስብከት ቦታው ያ ይሆን ዋነኛው ቦታው ያው ነው። ቃሉን ሰምተው ከዛ በኋላ እንዲፈጽም የሚያረገው ወደ ቅዱስ አንድነት እዛው ደሞ ይመራቸዋል። ያስተማራቸው ካህን እዛው ወደ ቅዱስ ቁርባኑ ይመራቸዋል። ስለዚህ የዚህ ቃል የመተርጎሙ ቦታው ቅዳሴ ነው። ቅዳሴ ስንሄድ ይሄ ቃል ሲተረጎም እንሰማለን እንሰማዋለን። ሲነበብ ዝግጅት አድርገን ነው የምንሰማው። ከዛ በኋላ ከሰማነው በኋላ ደግሞ በእለቱ ያለ መምህር ቆሞ ይተረጉምልናል። ይሄን ቃል እንሰማለን ተረጋግተን። ከዛ በኋላ ተነስተን ወደ ቅዳሴ እንሄዳለን። እናመሰግናለን የቅዳሴው ዋነኛ አካል ቃሉ የሚተረጎምበት ቦታ ቅዱስ ወንጌል የምንሰማበት ቦታ ነው ስለዚህ ቤተክርስቲያን ከዚህ የተነጠለ ህይወት የላትም በየቀዱ የምታሰማው ይሄን ቃል ነው ይሄን ቃል ሰምተን እንድንኖር ወደ ህይወት እንድንመጣ እንዲሁም ደግሞ ህይወታችን በዚህ አለት በተባለ ቃል ላይ እንድንመሰረት ረድኤተ እግዚአብሔር በፍጹም ህይወታችን አትለየን ወስብሐት ለእግዚአብሔር